ሰዎን ሳይናገር ቀርቶ አይደለም። ያን ሁሉ ስለ ሰለሞን ስለምናምን ስለምናምን ያወራው፣ ለምን ያወራው ግን? እናንተ ስላሴ ነው ካላችሁ፣ ስላሴ ለምን አላወራም? ሶስት ነው ማለት አቅቶት ነው? ማንን ፈርቶ ማን ይቀበለኛል ማን አይቀበለኝም ብሎ ነው? ፈሪሳውያንና ጸሐፊዎቹ አዲስ ኪዳን ላይ ኢየሱስን አልለመኑትም ማንነትህን ንገረን ብለው አሁኑ ንገረን እስቲ አንተ ማን እንደሆንክ ንገረን ብለው አልጠየቁትም። የዛንዴ አይኔ ፍጹም ሰው ፍጹም አምላክ ነኝ ጌታችሁ ነኝ የአብርሃም የይስቅ፣ ያዕቆብ ራይን ሰውርድ የነበርኩት እኔ ነኝ የእናንተም ጌታ ነኝ የሰንበቱ ጌታ እናንተን የፈጠርኩት እኔ ነኝ ብሎ መናገር አቅቶት ስላልሆነ ነው ያልተናገረው። ፈርቶ ነው የሚለው ኢየሱስን የላከው ያው እንደ ኦርቶዶክስ ፈርቶ ነው የሚባል ነገር አለ። እሱ መጽሐፍ እንትን ላይ ያሳያቸዋል። ሁድ ኤበር ያሳያቸዋል። ወልደ ህይወት፣ አንድ የመጽሐፍ ቅዱስ ጥቅስ አለኝ ብጠይቀው ደስ ይለኛል ከፈቀዳችሁልኝ

ከታችን ልጠፍልሃለሁ። አዲሱ መደበኛ ትምን ኢብኑ ግን አንተ ምንድን ነው የእንትኖችን ተያይዘው አዲሱ መደበኛ። አረ ቀደም ያገኘነውን አልነገርኩህም እንዴ? እሱንም እንጠይቀዋለን። አምላክ ያሉት አምላክ ያለው አስደንግጦኛለን። እኔ እኔ እኮ ሳየው እንዴ ምናምን ብዬ አዲስ ነገር ደግሞ ሲገባ አያስችለኝም። እንደዚህ መጽሐፍ ላይ ምናምን ሲጨምሩ ያበሳጨኛል በጣም ወላሂ። ሁለት ስንት ነበር ያልከኝ? ይው በቃ ከፈተልህ በቃ ይው፣ ማቴዎስ ከቁጥር 23 ይኸውልህ፣ እንደዚህ ይላል፣ በነቢያት ናዝሪያዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። የእኔ ጥያቄ ምን መሰለ፣ ወልደ ህይወት ተመለስ። ፖዙና ይሰማሃል? አይ ፖዝ አላደረግኩም እኔ፣ ይሰማኛል። እሺ ከሆነ ጥሩ። እሺ፣ የእኔ ጥያቄ ምንድን ነው እንግዲህ፣ የማቴዎስ ጸሐፊ በነቢያት የተነገረ አንድ ትንቢት አለ፣ እሱም ናዝራዊ ኢየሱስ ይባል ዘንድ ወደ ናዝሬት ከተማ መጥቶ ኖሮ የሚል ነው። የእኔ ጥያቄ ይህንን ትንቢት የተናገረው ነቢይ ማን ነው? በየትኛው የትንቢት መጽሐፍ ነው? አንተ ንገረኝ። እሱ አላቅም አይ እኔ ጥያቄ ይሄ ነው። መጽሐፉ ባለቤት አንተ ነህ። ጽሐፍን በዚህ ብሎ ተናግሯል አላውቅም ራይ ስለዚህ ውሸት ነው ማለት ነው? ማለትነ ማለት ጽሐፍ የጻፈው እዚህ እኔ ስላላወኩ ማለት ትንቢት የት ነው የሚል የለማ? አይ እኔ ስላላወኩ ነው ውሸት የሚሆነው መልሶ አላውቅም። ማጥነች ልምጣ ነው ማቴዎስ ወንጌል ምዕራፍ ሁለት ቁጥር ሀያ ሦስትን የት ቦታ ብሉይ ኪዳን ላይ ነው እንዲ ከመጽሐፍ ተጠቅሷል ብሎ ነው የታስቀመጡት አይደለ? የትንቢት ለምሳሌ ምንድነው ትንቢት ኢሳያስ ላይ ድንግልም ትወልዳለች ላን የሚለው ነገር አዲስ ኪዳን ላይ ተጠቅሷል። የት እናገኘዋለን? ትንቢት ኢሳያስ ላይ እናገኘዋለን። ይህንን ናዝራዊ ይባል ዘንድ የሚለው ትንቢት የት ቦታ ታገኙታላችሁ እስቲ? ምክት የሚተ ኢሳያስ ላይ ድንግልም ተወልዳ ትፀነሳለች ወንድ ልጅም ተወልዳለች፣ የሚለው ነገር አዲስ ኪዳን ላይ ተጠቅሶ ኢሳያስ ላይ እንዳገኘ ነው። ይሄም ማቴዎስ 22 23 ላይ የተጠቀሰውን ነገር እስቲ ብሉይ ኪዳን ላይ ፈልጋችሁ አምጡት። ካለበዛ አዲስ የተፈበረከ የተሰራ የጨመረው ማቴዎስ ወንጌል የጨመረው የራሱን ትንቢት ለኢየሱስ አቅርቦት ነው። መልስ የለውም። እስከዛሬ ድረስ ተፈልጎ ያልተገኘ ነው በነገራችን ላይ ይሄ ምንን ያሳያችኋል? የማቴዎስ ወንጌል ሌሎችም አይን ያስገባሁት ማለት ነው። ሁለተኛ ቻንስ ልስጠው እና በቃ እንትን ነው። እንትር ያለ ሰው በጣም ይከብዳል። ማገዶ ይፈጃል ለማብሰል ገባህ። በቃ አላወቅኩትም ካልኩ ሁለት ነው አማራጭ። አንደኛው በቃ አታውቀውም፣ አውቀህ መጠ ትመልሳለህ ወይ ደግሞ ማለት ነው አውቃለሁ ማለትህ ነው። ስለዚህ ከየትም ብለፍ ተፋልጣንጥ ትመልሳለህ ነው። ሁለቱን ጋር ካልሆን በነገራችን ላይ መማር ያለብን ነገር መመስለች እስልምና ላይ የሆነ ሰው አንድ ጥያቄ ቢጠይቀኝ መልሱን ካላወቅኩት መልሱን አጠያይቃለሁ። እንቅርፍ አያስደኝም። በነገራችን ጥያቄ ካለኝ መጥቼ እንትን እላለሁ እንጂ ወይ እመልስለታለሁ ወይ እንትን እላለሁ እንጂ፣ እንትንአለም ዝም ብዬ ልመጣም እችላለሁ፣ አልመጣም እችላለሁ። አይደለም፣ እዚህ ጋር መታችሁ እኮ ስለ እስልምና ስጠይቁን እመልሳለን ብለን ነው አይደል? የአቅማችንን ካላወቅነው ጠይቀን መተን እንመልሳለን ነው እንጂ የሚባለው። መተናነስ የሚባል ልክ ኤቨር የተናገረው ነገር መተናነስ ያስፈልጋል፣ እምነት ነውና እንተናነስ። ሁሉንም ነገር እናውቃለን ማለት አይደለም። እና እንደዛ ነው። ትንቢቱን ፈልጉልን፣ ፈልጋችሁ አምጡ። የማቴዎስ ወንጌል ምዕራፍ ሁለት ሁላችሁ የሚያዙት የማቴዎስ ወንጌል ምዕራፍ ሁለት ቁጥር 23 ላይ ናዝራዊ ይባል ዘንድ ይላል ይወላችሁ። በነቢያት ናዝራዊ ይባል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። በነቢያት የተባለው በየትኛው ነብይ ነው የተጻፈው? ሴቱ ጋር ነው በኢሳያስ ነው፣ በኢሳቅ ነው፣ ማን ነው? በኤርሚያስ ነው፣ በሚልኪያስ ነው፣ በዮናስ ነው፣ ብቻ በፈለጋችሁት አድርጉት። የት ቦታ ነው የተተነበየው የሚለውን ነገር አምጦልን ካለበዛ ይሄ የሚያሳያቸው ነገር ምንድን ነው? የአዲስ ኪዳን ጸሐፊዎች ትንቢትን እያመጡ ለኢየሱስ ሲሰጡ ነበረ። ያልተጠቀሰ በቅዱስ መጽሐፋት ያልተጠቀሰ ትንቢትን ለኢየሱስ እንደዚህ ተብሏል፣ እንደዚህ ተብሏል፣ በነቢያት አፍ እንደዚህ ተብሏል እያሉ ለኢየሱስ ሲሰጡት ነበረ ማለት ነው።